የከበረና የተመሰገነ ይሁን። ውድ 19 ሚዲያ ተከታዮች ይህንን ቪዲዮ ሸር እስክራይብ እያደረጋችሁ እንድትጀምሩ በእግዚአብሔር ስም እንጠይቃለን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አመ ሰላሳሁ ለግንቦት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሰላሳ በዚህች ቀን ለአባቶች ሊቃነ ጳጳሳት ስልሳ ስምንተኛ የሆነ የእስክንድሪያ ሊቀጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያን መጻሕፍት ስለተማረ አዋቂ ነበር። በልቡ አጠናቸው፣ በቃሉም አጠናቸው። ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳምም ሄዶ በውስጡ ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህም በኋላ በግብፅ አገር ወደ አለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ አርባ ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽርቁና የእውቀቱ ወሬ በተሰማ ጊዜ በእስክንድሪ አገር ሊቀ ጵጵስና የሾሙት ዘንድ ኤጲስቆጶሳት ተስማምተው ወዳውኑ ይዘው በመንፈሳዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት አንድ ዲናር ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂት እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለነዋይ ቅዱሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና የገሰጻቸው ይመክራቸውም ነበር። አንድ ጊዜ ከመጻሕፍት አንድ ጊዜ ከቃሉም። መልካም አገልግሎቱንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትን አክሊል በመንግስተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕማም በላዩ አመጣ። ከቶ አልተነጋገረም። በሚሞትበትም ጊዜ ክብር ይግባውና ጌታችንን አመሰገነው ፊቱንም በመስቀል ምልክት አማተበ። ነፍሱም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ እድሜውም ዘጠና ዓመት ከስምንት ወር ነው። በእግዚአብሔር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እግዚአብሔር ዘኔዶ ሶበ አስመሮ ፈድፋደ እንዘይጸመዶ በመጽሐፍ ወቃል ልበም ይመናን ሜዶ አይረፈይወም ቅድመ ዕለይ ቀውሙ አውዶ በአርያ መስቀል ቅዱስ ዘይሰፍህ እዶ። በዚችም ዕለት ከሰባ ሁለቱ አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት ሶስት ዓመት አገልግሎታል። ከዕርገቱ በኋላ ሐዋርያትን አገልግሏቸዋል። ከእሳቸውም ጋራ መንፈስ ቅዱስን ተቀበለ። ከዚህም በኋላ ሐዋርያ ከሐዋርያ ጳውሎስ ጋራ በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለግለው ከአይሁድና ከአሕዛብም ብዙዎቹን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላም በምስራቅ ወዳሉ አገሮችም ሄደ። ከመኩራቦችም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆሮስ ለወልደ ማርያም ዘተሌኮ መጠነ ሰለስቱ አመት በያውክኮ ወምድረዝ አርገ ካይበ ምስለ ጳውሎስ ተወሲኮ እምነ ስቃይ ዘረከቦ ወምንዳቤ ዘሃውኮ አመ ፍጻሜ ወርህ አይረፈ በሰናይ አምልኮ። በዚህችም እለት ተጋዳይ የሆነች ፍቶተ ስጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት አራዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለአራዋ እንበለ ትግበር ጌጋየ በስም ሐሰት ተቀጽላ እንተ ተነስአት ጠቁየ ምስሊሃ ለሰኪብ አመብእሲ ሀለየ እግዚአብሔር መሰጣ ሀበ ትረክብና ህየ ከመበጸሎት ስቤዬ ተመጠው ነፍስየ። በዚችም ዕለት የሰማይት ዲማዲስ መታሰቢያቸው ነው። በረከቱም ከኛ ጋራ ትሁር ለዘላለሙ አሜን። የግንቦት ወር ንባብ ተፈጸመ። እግዚአብሔር ምስጋና ይሁን። እኛንም ለመንግሥተ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። ዘአቅረብ ኩማይሌ አዘኪሬ አይላፈ ምለ ተጸምዱከ ዘልፈ ለላ ነብ ተወከ ዘነዴቴ ምጻፈ እንደረሰከ ይዞ ጸሪቀ መመለቱ ኩፋ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያ ሰባካያን ሰማያት ወጻርቃን ወመላእክት ተጓሃን